የሙሉ ጊዜ አገልግሎቱ መማር ማስተማር ነው፣ ግን ተርፎ በተገኘ ቦታና ጊዜ የትምህርት ቤቱ ቅጥር ግቢ ተጨማሪ አገልግሎት እንዲኖረው ሆኗል። ደጃዝማች ወንድራድ ሁለተኛ ደረጃ ትምህርት ቤት በትምህርት ቤቱ ቅጥር ግቢ ውስጥ የተቀናጀ የከተማ ግብርና ይከናወናል። ይህ ተግባር በምግብ ራስን በመቻልና ከተረጅነት ለመላቀቅ የሚደረገውን ጥረት የሚደግፍ ነው። በትምህርት ቤቱ የጓሮ አትክልቶችን እያለሙ የሚገኙት ራሂል ጥሩነህና አመለወርቅ ምትኩ ትምህርት ቤቱ በፈጠረላቸው ምቹ ሁኔታ ስራቸውን የጀመሩት በማህበር ተደራጅተው ነው። ስራቸው ፍሬ እያፈራ ራሳቸውንም ቤተሰባቸውንም ይደግፋል። ኢኮኖሚ አንጻር እንግዲህ እንደገና ደግሞ ወደደሉት እንገዛለን። የምንገዛው ደግሞ ብሩ ዞሮ ለማህበረ የራሳችን ስለሆነ ገቢው ለራሳችን ነው። ለማሳደግ ለማበረታታት እንጂ ለሌላ ነገርም ስላልሆነ አሁን እኛው ማንንም አይከለክለን። የፈለገው አባል የፈለገውን ወስዶ ይዘው ገብቶ ለልጆቹ ሰርቶ መብላት ይችላል። አሁን ላይ ጥሩ ነው ማለት እርግጥ፣ ያው የወር ይሄ ነው ቋሚ ብለን እስካሁን ወደኛ የምናስገባው የለ ነው ገናውን ይቁጣባለን ማለት የምንሸጣትን ይቁጣባለን ያለ ነው። ምክንያቱም ነገ የተሻለ ነገር ለማግኘት እኛ ይሽጠነውን ወደ ባንክ ነው የምናስቀምጠው። መምህራንን ጨምሮ የትምህርት ቤቱ ማህበረሰብ አባል የሆኑ ሌሎችም ሰብሰብ ብለው በበሬ ማድለብና በወተት ላም እርባታ ይሰራሉ። የመማር ማስተማር ስራችን ጎን ለጎን መንግስት በፈጠረ ምቹ ሁኔታና ትምህርት ቤቱም ይህን እድል እንድንጠቀም በፈጠረልን ምቹ ሁኔታ ተጠቅመን ከመደበኛ ስራችን ጎን ለጎን በተቀናጀ የከተማ ግብርና በበሬዎች ድለዋና በላሞች ወተት ተዋጽኦ ላይ ተደራጅተን እየሰራ ነው የምንገኘው። የትምህርት ቤቱ ርዕሰ መምህር እንደሚሉት የተቀናጀ የከተማ ግብርና ስራው በትምህርት ቤቱና ለአካባቢው ማህበረሰብ የግብርና ውጤቶችን ከማቅረብ ባለፈ ትምህርት ቤቱን ሳቢና ማራኪ ማድረግ አስችሏል። ትምህርት ቤቱ ውስጥ ያሉ ማህበረሰብ ከዚህ ከከተማ ግብርና ውጤቶች ተመጣጣኝ በሆነ ዋጋ አፎርደብል ሊቋቋሙት በሚችሉ ዋጋ የከተማ ግብርና ውጤቶችን እንዲያገኙ አሁን አሁን አልፈን ተርፈንም ለአካባቢው ማህበረሰብም አገልግሎት እየሰጠን ነው። የተቀናጀ የከተማ ግብርና ውጤቶችን ለእነሱም እያደረስን እንገኛለን ማለት ነው። ይሄ ደግሞ የገበያ ዋጋ መረጋጋት ላይ ትልቅ አስተዋጽኦ አለው። ትምህርት ቤቱ ያለውን ሀብት በአግባቡ በመጠቀምና የውስጥ ገቢ በማመንጨት የትምህርት ዘርፉን ማዘመን ለተማሪዎች የትምህርት ግብአቶችን ማሟላት ኃላፊነት አለበት። ይህን ኃላፊነት ለመወጣት በመጣር ውስጥ ለወጣቶች ስራ በመፍጠር የራሱን ድርሻ እየተወጣ ይገኛል። አሁን በቅርቡ ላይብራሪ ውስጥ ለሚጠቀሙበትን ላይብራሪ የማዘመን ነገር ስንሰራ ከዚህ በተገኘ ገንዘብ ነው። ስለዚህ ለተማሪዎች ውጤት ላይ እያገዘን ያለ ለውጥ ያየነበት ሁኔታ አለ። ግብአት በማሟላት ረገድም እንደዚሁ ከበፊቱ አሁን ላይ ለውጥ እያየንበት ያለበት ሁኔታ አይተናል ማለት ነው። ለዚህ ብቻ ሳይሆን ለእኛ ሰራተኞች ብቻ ሳይሆን የተለያዩ ወጣቶች የስራ እድል እንዲፈጠርላቸውም አድርገናል ማለት ነው። ለዚህ እዚህ ትምህርት ቤት ውስጥ አሁን ወደ 17 የሚሆኑ ሰራተኞች ቋሚ የስራ እድል ተፈጥሮላቸዋል ማለት ነው። አንዱ ካንዱ እየተማረና ተሞክሮ የወሰደ ሀብት፣ በአግባቡ በመጠቀምና በማልማት ለሀገርና ሕዝብ ጥቅም ማዋል ይጠበቃል መልእክታቸው ነው። ሌሎች ተቋማትም በዚሁ መልኩ ተሞክሮ ሼር እየተደራረገን እኛም ከእነሱ እነሱም ከኛ እየተለዋወጥን ስራው ተጠናክሮ ቢቀጥል ከፍተኛ የሆነ ለመንግስት እገዛ ያደርጋል። ከገበያ መረጋጋት አኳያ እገዛ ያደርጋል። ምቹ የትምህርት ቤት አካባቢን ከመፍጠር አኳያ እገዛ ያደርጋል። እንዲሁም ደግሞ አዲሱን ስርአት ትምህርት በተግባር ለመማርም እገዛ ስለሚያደርግ በአዎንታዊ ተቀብለው ቢሰሩ ጥሩ ነው የሚል መልእክት አለኝ።